ሰፊ በቃ ካላደርግ ነህ እኮ አንተን ለእህቱ አድርጎ እኔን ለእራሱ ሊያደርገኝ። እናንተ ሁለት ተንከሴሶች ዛሬ እግዚአብሔርን በጣም ልቤ ውልቅ እስከሚል ድረስ ነው የሳኩት ማለት ነው። በቃ በየሄድሽበት፣ ሀይሚና ብሩኬ በየሄዳችሁበት፣ ተንኮል ተንከሴሶች፣ በየሄዳችሁበት በቃ በነገራችን ላይ ዛሬ በሄኒ ቤት የመጡት ያው ሄኒ ለማበረታታት ነው። ሄኒ ያው ሀይሚና ብሩኬ ቤት በመጀመሪያ ጊዜ ነው ሄኒ ቤት ሲሄዱ። መቼም እኛ ያው እነሱ ያሉበት ቦታ ሁሉ መሮጥ ነው፣ መንደርደር ነው። እግራችን እስከሚቀጠን ድረስ መሮጥ ነው። መቼም እግራችን እስከሚቀጠን ድረስ እንሮጠዋለን እንሮጠዋለን እንሮጠዋለን እና ቀጥናለን። እነሱን ተከትለን የኔ ውዶች፣ የኔ ምርጦች፣ እናንተን ተከትሎ ያልሄደ ማን? ተከትለን እንሄዳለን። ድሮስ እናንተን ተከትለን ያልሄድን እንዴት አንሮጥ? ፍቅራችሁ እንደዚህ ሰው አንድ ሰው ያፈቅራል? እንዴት ሰው ባልና ሚስት አፍቅሮ ቁጭ ይላል? እረ የኛ አስከፋ። እንደው የኔ በተለይ የኔ እግዚአብሔርን እስካሁን ድረስ ማለት ነው አላረፍኩም። ስሮጥ ነው የቆየሁት ይሄን ቤት ራሱ ሰብስክራይብ አላደረኩትም ነበረ። ሰው ነው ሼር ያደረገልኝና ሰብስክራይብ አድርግ ያለው ጨረቃዎቼን አይቼ ነው። እውነት እውነት እላችኋለሁ ይሄን ተከታዩ አይደለሁም፣ አልከታተለውም። ግን ዛሬ ጨረቃዎቼ ስላገኘኋቸው እዛ ሰብስክራይብ አድርጊዋለሁ። ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝ ትርፍርፍ ይበልልኝ እያልኩኝ ለዚህ ቻናል አዲስ የሆናችሁ ፕሊስ ፕሊስ ፕሊስ ሰብስክራይብ አድርጉ። ፕሊስ ላይክ ሼር ማድረግ አትርሱ። እነዚህ ፈገግታዎቻችንን እንግዲህ ምን ጊዜም እኔ ያው በእነሱ ዙሪያ ነው የምሰራው። ሌላ ተንኮል ነክ ነገር አልሰራም። መጥፎ ነገር አላቀርብም። ዘርን ከዘር የሚያጋጭ ነገር አልሰራም። ያው በቅርቡ ደግሞ በራሴ ስራ አመጣለሁ እንግዲህ ሀይሚዬ ቅመሟ እባካችሁ ሁለት መቶ ሺ ትግባ እባካችሁ ሰብስክራይብ አድርጎ ፕሊዝ እንደው ትንሽ ነው የቀራት አሁን አስራ አንድ ሺ ሰው ጠፍቶ ነው ሁለት መቶ ሰማንያ ዘጠኝ ደርሳ ቁጭ ያለችው አስራ አንድ ሰው ጠፍቶ ነው እውነት ለሀይሚ አስራ አንድ ሰው መሆን ያቅተዋል የእውነት አሁን ለሀይሚ አስራ አንድ ሰው ጠፍቶ ነው ፕሊስ ሰብስክራይብ አድርጓት፣ ፕሊስ የውነት ሁላችሁም ሳሰስቱ ሰብስክራይብ አድርጓት። ምንም ማለት አይደለም። እና ውዶቼ፣ ማሮቼ፣ ፍቅሮቼ ዛሬ እንግዲህ ብሩኬና ሀይሚ በሄኒ ቤት ተገኝተዋል። እነሱ እንግዲህ እንደምታዩቸው እየዞሩ የማንንም ቻናል ነው የሚያሳድጉት። እግዚአብሔርን ዛሬ ራሱ ሄኒ ጋር የሄዱት ለማበረታታት ነው እሱን። እና አባካችሁ ሀይምዬ ሁለመቶ ሺህ ትግባና ደስታዋ እጥፍ ይሁን። ሁለመቶ ሽዋ ይከበርላት እኛም ደስ ይበለን። ብሩኬም ሁለመቶ ሀምሳ ይግባ እኛንም አስራ አምስት ሀያ አስገቡን እነሱም ደግሞ ከፍ ይበሉ። እስኪ በእናታችሁ እውነት ሀይምዬ ሁለመቶ እስካሁን መግባት ነበረባት። በጣም ወደ ኋላ እየተጎተተ ነው ቻናሏ ና እስካሁን ድረስ ሁለመቶ መግባት አለባት፣ ግን እስካሁን አልገባችም። ሁላችሁም ተረባረቡ ስል እንግዲህ ማሳሰቤን እናገራለሁ። እንግዲህ ወደ ተንኮላቸው ስመጣ እነዚህ ሁለት ተንኮለኞች የኔ ምርጣ ምርጦች፣ የኔ ውዶች፣ የኔ ተንኮለኞች እንግዲህ ሄኒ ዛሬ አጨለለውታል ማለት ትችላላችሁ። በጣም ነው የጨለለው። ሄኒ በጣም ደነገጠ ደግሞ ሙኛ ሙኝ ነገር ነው። ብሩኬ ደግሞ ድል ብትለዋለ። እናንተ ድል ባለው እኮ ስለሚዋሽ ነው የደለበው። ብሩክን አረተው አረተው በሙራሉ እንደዚህ ያትጭት ስለሚዋሽ ነው የደለበው አላለም። እና እንግዲህ ሀይሚዬ መቼም አንቺ ተንኮልሽ አይጣል ነው። ዛሬ እንግዲህ ሄኒን ምንድን ነው ያደረጉት? እንግዲህ ሀይሚ ስልክ ላይ ስልክ ደውሎ ሄኒ የሄኒ እህት ብሩኬን እንደምታፈቅረው እና ብሩኬ ደግሞ ሀይሚን ሳይሆን የሄኒን እህት እንደሚያገባ አድርጎ እንግዲህ ቴክስት እንደላከላት አድርጋ ነው እንግዲህ ፕራንክ ያደረገችው። መቼም ብሩኬ እንግዲህ ይፈርዶብሃል፣ አፍቃሪዎችህ በስተዋል። እግዚኦ! ቲክቶከሮች፣ እግዚኦ፣ እግዚኦ፣ እግዚኦ! እና እንግዲህ ብሩኬም ይሄንን ነገር እንዳለበት እንደሚያውቅ እና ለምን እንደዚህ ታደርጋለህ እንደዚህ ብለህ ጽፈህልኛል ነው ያለችው። እንግዲህ አራም እውነት መሰለው እኮ ምስኪን። አይን ሲጀምር ሀይሜ በጣም ታሳምናለች ፕራንክ ስታደርግ እንዴ! እና በአንተ ስልክ መቼም ሌላ ሰው አወራ አይባልም። በነገራችን ላይ ሊባል ይችላል። እውነትን ለመናገር ቪዲዮ ትልቅ አስተማሪ ነው። እንደው ልብ ብላችሁ በደንብ ዩቲ ሃይሚን ዘና ፈታ ከማድረግ ያለፈ ትልቅ ትምህርት እንዳለው ቪዲዮ አስታውሉ። ምክንያቱም ብዙ ጊዜ እንደዚህ አይነ ነገር ይፈጠራል። ማለት ሰውና ሰው ለማጣላት ለምሳሌ ይሄ መልእክትም ነው ለሌላም ሰው ሀይሚና ብሩኬ ጠላታቸው ብዙ ነው፣ በጣም ብዙ ስለዚህ አንድ ቀን እንደዚህ አይነት ቪዲዮ ሊደርሳቸው በውሸት እንግዲህ ያልገቡበት ቦታ የለም፣ ያልቆፈሩ ጉድጓድ የለም። ግን ያው ችግሩ በቆፈሩ ጉድጓድ ራሳቸው እየገቡ ነው እንጂ ሀይሚና ብሩክ ለማለያየት ብዙ ሰው ጥሯል። ብዙ ሰው ብዙ ነገር አድርጓል። ግን አልተሳካላቸው። ምክንያቱም ፍቅራቸው አንደኛ የጸና ነው። በቃ ፈጣሪን የተደገፈ ነው። እውነተኛ ፍቅር ነው። ሀገር ያወቀው ፀሐይ የሞቀው ነው። እነሱ እንኳን አይደለም ጥቃቅን ችግር ትልቅ ችግር እንኳን ቢፈጠር የሚለያዩ ሰዎች አይደሉም። ግን ደግሞ ለጥንቃቄም እንደዚህ አይነት ትምህርት መውሰዱም ጥሩ ነው። በብሩኬና በሀይሜ ብቻ ሳይሆን ነገ በእኛም ሕይወት ምን እንደሚያጋጥመን አይታወቅም እና መለላችሁ ፈልጌ ነው። ቪዲዮ አስተማሪ ነው። እጅግ በጣም ትልቅ ትምህርት አለው እና እንግዲህ ሀይሜ ብሩኬም ተመሳጥረውበት እንግዲህ ብሩኬን ለሄኒ እህት ሀይሚን ደግሞ ለሄኒ ማድረግ እንደፈለገ ሄኒ አድርገው ነው እንግዲህ እንደዛ ያጨለሉት። በጣም አጨልለውሃል። የዋህ ነገር ነህ ግን ሄኒ ልበል እንግዲህ። ሄኒ እስከ ዛሬ በከናብርሽና ከነ ከናብርሽ ነከርቷ ጋር ይሰራ ነበር። እኔ እንጃ ብቻ ግን የሆነበት አቀዋለሁ። አዎ አዎ፣ እነ ማርኬ ቤት እነ ማርኬ ቤት በደንብ አውቀዋለሁ ከነ ማርኬ ጋር ና ከነ ቤካ ጋር ይሰራል። እዛ ቦታ በተለይ ከቤዚ ጋር በጣም ቤስት ጓደኛሞች ናቸው። በጣም ይቀራረባሉ። ና እዛ ቦታ ላይ ነው የማውቀው እንጂ ብሩኬ ቤት አይደለም። ሩታ ና ብርሽ ቤት ግን አይቼዋለሁ ይመስለኛል። በነገራችሁ ላይ እኔ ተከታትዬ አላውቅም። ከዛሬ ጀምሮ ግን እከተለዋለሁ ምክንያቱም ጨረቃዎቻችን እዛ ስለተገኙ ቪዲዮ ሼር ተደርጎልኝ የሄድኩት ና ለማንኛውም ተሳክቶላችኋል። እናንተ ሁለት ጨረቃዎች የኔ ፈገግ ደግሞ ሀይሚዬ ስትስቅ አይታችኋታል? ግን ወይ እኔ አብሬ እየሳቀ እሷ ስትስቅ ማለት ነው። እግዚአብሔርም እሷ ፈገግ ስትል አብሬ ፈገግ እያልኩ ነበር። አብሬ አብሬ እየሳኩ ነበር ከሷ ጋር ፈገግታዋ፣ ሳቋ። በቃ እኔ ደስ ሲል እግዚአብሔር እየወስባ ምን አለ፣ ሁሌም እንደዚሁ ቢሆን ነው ምለው። አንዳንዴ ሁሌም እንደዚሁ በሰቀና በፈገግታ በፍቅር አንድ ላይ ቢሰሩ ደስ ይለኛል። በቃ ይሄ መከፋት የሌለበት ምናምን ነገር እና ቀን ላይ ሀይሚ ና ብሩኬ ምን ገጠማቸው ብለን ደንግጠን ነበረ ሀይሚ ኮረፍ ብላ ነበረ ግን ሰላም ነው እግዚአብሔር ይመስገን ምንም ነገር የለም አሸወይና ነው ጌሙ ሰአት እየደረሰ ነው እየተዘጋጃችሁ ነው ጋይስ